እዚህ ጋር እንደምትመለከቱት የ2026 ዓለም ዋንጫ ድልድል ይህን ይመስላል። ግሩፕ ላይ እነ ሜክሲኮ፣ ደቡብ አፍሪካ፣ ኮሪያ ሪፐብሊክ፣ የጥሎ ማለፍ ዲ አሸናፊ ሀገር፣ እነዚህ ምድብ ኤ ውስጥ ተካትተዋል። ምድብ ቢ ውስጥ ደግሞ ካናዳ፣ የጥሎ ማለፍ ኤ አሸናፊ ሀገር፣ ኳታር፣ ስዊዘርላንድ፣ እነዚህ ሀገራቶች ምድብ ቢ ውስጥ ተካትተዋል። ምድብ ሲ ላይ ደግሞ የገቡ ሀገራቶች ብራዚል፣ ሞሮኮ፣ ሃይቲ፣ ስኮትላንድ፣ እነዚህ ደግሞ በምድብ ሲ ውስጥ ተካትተዋል። ምድብ ዲ ውስጥ የገቡ ሀገራቶች የመጀመሪያ ዩኤስኤ ወይም ዩናይትድ ስቴትስ ኦፍ አሜሪካ፣ ፓራጋይ፣ አውስትራሊያ፣ የጥሎ ማለፍ ሲ አሸናፊ። ምድብ ኢ ላይ ደግሞ የገቡት ሀገራቶች ጀርመን፣ ኩራኮ፣ ኮትዲቫር፣ ኢኳዶር። ምድብ ኤፍ ላይ የተካተቱ ሀገራቶች ደግሞ ወደ አራት ሀገራቶች ወደ ሶስት አራት ሀገራቶች አሉ። ኔዘርላንድ፣ ጃፓን፣ የጥሎ ማለፍ ቢ አሸናፊ፣ ቱኒዚያ። ምድብ ጂ ላይ የገቡ ቤልጅየም ግብፅ፣ ኢራን፣ ኒውዚላንድ እነዚህ ደግሞ ምድብ ጂ ውስጥ ገብተዋል። ምድብ ኤች ውስጥ ደግሞ የገቡት የመጀመሪያ ሀገር ስፔን ነች። ከዛ በኋላ ኬፕ ቨርዲ፣ ሳውዲ አረቢያ፣ ኡራጋይ እነዚህ ምድብ ኤች ውስጥ የገቡ ሀገራቶች ናቸው። ምድብ አይ ላይ ደግሞ የገቡ ፈረንሳይ፣ ሴኔጋል፣ የጥሎ ማለፍ ሁለት አሸናፊ ኖርዌይ እና ምድብ ጂ ውስጥ የገቡት ደግሞ እነ አርጀንቲና፣ አልጀርስ፣ ኦስትሪያ ጆርዳን እነዚህ ደግሞ ምድብ ጂ ውስጥ ገብተዋል። ምድብ ኬ ውስጥ የገቡ ሀገራቶች ፖርቹጋል፣ የጥሎ ማለፍ አንደኛ አሸናፊ ኡዝቤኪስታንስ፣ ኮሎምቢያ እነዚህ ደግሞ ምድብ ኬ ውስጥ ገብተዋል። ምድብ ኤል ውስጥ የገቡ ሀገራቶች የመጀመሪያ ሀገር እንግሊዝ ነች። ከዛ ክሮሺያ፣ ጋና እና ፓናማ እነዚህ ሀገራቶች ደግሞ እዚህ ሴክሽን ውስጥ ገብተዋል ማለት ነው።